ኮሚቴው ከህዝብ የተመረጡ ከስልሰራ ከነዋሪ የተመረጡ ኮሚቴዎች መርታዎች አራት ነጥብ ሁለት ሚሊዮን ብር የደረሰው ሁለት ነጥብ አምስት ሚሊዮን ብር መድኃኒት ገብተዋል። ከዚህ ውስጥ ያው ሀጂ ገራድ ሙስጠፋ የአንድ ሚሊዮን ብር መድኃኒትን ጨምሮ ነው። ምስጋና እንድሰሩ የተወሰኑ ብሮች አሉ። ያው ዞን ድጋፍ ያደረገልን አምስት መቶ ሺህ ብር ድጋፍ አድርጎልናል ዞን ሳ ላይ ደ በምንፈልገው ልክ ስላላገኘን ከዛ በላይ የምንገዛበት እንትኗለን። ቀጣይም ቃል የተገቡ ብሮችን እንጭምራለን። ቃል የተገቡልን ከሁለት ሚሊየን ብር በላይ ሰዎች ጨምሮ ነው። በዚህ ሂደት አሁን እነዚህ ነገሮች ቴክኒካል የስራ ጥራቱን ምለት ማስቀመጫው ስቶሮች አሉ። እዚህ እንገባለን የሰራተኛ ማደሪያ ያለን

የማህበረሰብ አቀፍ ፋርማሲ ሲሆን ለራሱ ፈቃድ ወጥቷል። የራሱን ሰራተኛ ቀጥሯል። ማስታወቂያ ወጥቶ ሂሳብ ሰራተኛ፣ ኦዲተር፣ ግዢ፣ ሻጭ፣ ፋርማሲስት ጠቅላላ ንትኑ ባሟዋል። በስታንዳርዱ መሰረት ቅጥር ተፈጽሟል። ይሄንን በቦርድ እየተመራ እንዲሄድ፣ ቦርዱ ነው የሚመራው። ቦርዱ እየመራው እንዲሄድ ነው የተደረገውና ለዚህ ቴክኒካል ያሉትን ነገሮች ለተዘጠል ዝም ብሎ በእንትኖ በዚህ ደረጃ ሞዴል የሆኑ ባለሙያዎችን ነው የቀጠረ የተፈጸመ ተቆርቋሪ ልሽት ከስነ ምግባራቸው የጸዱ ስንተን ብለ ሆኑ ያንኛው ያደረገው ገንዘብ